ከተረጂነት ወደ ምርታማነት ለመሸጋገር በስራ የበለጸገ እድገት ይሻል። የተፈጥሮ ጸጋዎችን በአግባቡ በመጠቀም የምግብ ዋስትናን ማረጋገጥም አስፈላጊ ነው። ኢትዮጵያ ለብዙ ዓመታት የተረጂነት አስተሳሰብ ፈተና ሆኖባት ቆይታለች። በተለይም የመሬት የሰው ኃይል፣ የማዕድን፣ የውሃ ሀብቶቻችንን በአግባቡ ባለመጠቀማችን ምክንያት ለረዥም ዓመታት ከተረጂነት ለመላቀቅ አልተቻለም። ወደ ምርታማነት ለመሸጋገር ያሉትን እምቅ ሀብቶች በአግባቡ በመጠቀም ተረጂነት አንገት የሚያስደፋ የሀገር ሉዓላዊነትን የሚያስደፍር ተግባር በመሆኑ በአስተሳሰብም ሆነ በተግባር ለመዋጋትና የሥራ ባህልን ለመቀየር ትኩረት ተሰጥቶ እየተሰራ ይገኛል። የዚህ አንዱ ማሳያም የከተሞች ልማታዊ ሴፍቲኔትና የምግብ ዋስትና ዘርፍ ነው። መንግስትም አሁን ከባለፈው ዓመት ጀምሮ እያደረገ ባለው ንቅናቄ ከተረጂነት ወደ ምርታማነት የሚለው ለዚህ ለኛ ፕሮጀክት ፕሮጀክቱ ዲዘርቭ የሚያደርገውና ሲሰራበትም የቆየ በዚህ ፕሮሰስ ማፕ ዜጎች እዛው ተረጂ ሆነው የሚቆዩበት ሳይሆን ራሳቸውን ችሎ የሚወጡበት፣ በዚህም ብዙ ምሳሌዎችን ማንሳት እንችላለን። ከተሞቻችን ላይ ብዙ ዜጎች አርአያም የሆኑ እናቶቻችን በልመና ይተዳደሩ የነበሩ አባቶቻችን፣ ወንድሞቻችን፣ እህቶቻችን ከዛ ወጥተው በዚህ በምግብ ዋስትናና በሴፍትኔት በተደረገላቸው ድጋፍ በተሰጣቸው የክህሎ ስልጠና ማይንድ የመቀየር ስልጠና አእምሯቸውን የመቀየር ስልጠና እና ድጋፍ በተደረገው መንግስታዊ ድጋፍ መሰረት ሚሊዮነር የሆኑ በርካቶች አሉ። ህይወታቸው የተቀየረ ለሌሎች ደሀ ለምንላቸው ወንድሞቻችን ቶቻችን ደግሞ አራያ የሆኑና ወደፊት የወጡ ብዙ በርካታ ዜጎችን አሁን ከተሞቻችን ላይ ማግኘት እንችላለን። ሴፍት ኔት መግባታችን በፊት በእርግጥ በዓል በመጣ ቁጥር እርዳታ ሁሉ እየተሰጠን ነበር የምናሳልፈው። አሁን ግን እግዚአብሔር የተመሰገነ ይሁን ስራ ጀምረን ለልጆቻችንም በገዝተን ለእኛም ዋንጫ ተሸልመን የመጣ ነው። ስለዚህ ስራችን ጥሩ ነው። ሴፍቲኔት ጥሩ ውለታ ውሎልናል። ሴፍቲኔት በእርግጥ ያው ህጉ በሚፈቅደው መሰረት 30 ምናምን ሺህ ብር ለቆልናል። እኛም ያላችንን ጨማምረን ከቤተሰቡም ከሁንም ያስቸገር ነው አለ እውነት ለመናገር ያን ጨማምረን ወደ ስድስት መቶ ምናምን ሺህ ብር ነው። 8080 ነው እንትን ያለው መጀመሪያ ከእንደተሰጠን የተቆጠፍናትም ጨምረን 8080 ይዘን የተነሳ ነው። አሁን አንድ ነጥብ ምናምን ደርሷል ካፒታላችን እንግዲህ ከመጀመሪያው ጀምሮ ከመጀመሪያው አመት ጀምሮ እንደገቡ ጀምሮ ድጋፍ ይደረጋል። የስነ ልቦና ስልጠና፣ የቢዝነስ ክህሎ ስልጠና፣ የህይወት ክህሎ ስልጠና የመሳሰሉ ስልጠናዎች ይሰጧቸዋል። ሰው ተመድቦ ሜንተር ኮች የሚያደርጋቸው ሰው አለ። በዛ እየተረዱ እየታገዙ መጨረሻ አመት ላይ ሲደርሱ በርካታ ስልጠና ከሃያ ሴሽን በላይ ስልጠና ከወሰዱ በኋላ የራሳቸውን ቢዝነስ ፕላን አዘጋጅተው የራሳቸውን ቢዝነስ ፕላን በባለሙያ ድጋፍ ካዘጋጁ በኋላ ወደ ራሳቸው ቢዝነስ የሚገቡበት ሽግግር የሚያደርጉበት እዛው የሴፍቲኔት ተጠቃሚ የሆነው የሚቀጥሉበት ሳይሆን ሽግግር የሚያደርጉበት ስርዓት ነው ያለው እና ይሄ ሂደት ነው። በዚህ ፕሮሰስ ማፕ መሰረት ነው እየሰራን የምንገኘው። ስምንት ሰው አለን የተደራጀን። ሶስት ሰዎች ጨምረናል። ሶስት ሰዎች ጨምረን አሁን ለሶስት ሰውም የሥራ ድል ፈጥረናል። እኛም ቤተሰባችን አሸንፈን ማለት ነው በዚህ ሥራ። ስለዚህ ጎን ለጎን አሁን በግም እያመጣም የሚያረባለ ዶሮም ያረባለ ሱቅም እንትን የሚላለ ጎን ለጎን እቺም ብቻ እንትናለና ይሄን እየሰራን ጎን ለጎን ያንንም የሚሰሩም አለ አለ። አሁን እሱን ሁሉ እየሰራ ነው እያስፋፋን ነው። እና ለሌላም ሰው ድል ስራ ፈጥረናል። ሌላም ሰው ዲያቦን ዲበል አድርገናል ማለት ነው ሴፍቲ ኔት ባመጣልን አቅጣጫ በየጊዜው ይመጣሉ። እንደዚህ ሆኑ፣ እንደዚህ አድርጉ፣ እንደዚህ ታሩ፣ ትልቅ ደረጃ ምን አምደርሱት በቃ ሲቆጠቡ ነው። እናንተ ራሳችሁን እየጎዳችሁ ነው፣ ትልቅ ደረጃ መድረስ ያለባችሁ ምና ምን እያለ ነበር ሲመክሩን የነበሩት። ሶስት ሰራተኛ አለን በቋሚነት የሚሰሩ ማለት ነው። ከኛ የተጨማሪ እኛ ሰምንተና ከ8 ላይ 3 11 ሆነን ነው እየሰራን ያለነው። የዚህ ፕሮጀክት አላማ የዜጎችን ህይወት ማሻሻል የፕሮጀክት ዴቨሎፕመንት ኦብጀክቲቭ የዜጎችን ህይወት መቀየር ነው። በተለይ በከተማ ከድህነት ወለል በታች የሆኑ ዜጎቻችንን ህይወታቸውን ቀይረን ኤግዚት እንዲያደርጉና ራሳቸውን እንዲችሉ ሰልፍ ሪላያንት ራሳቸውን የቻሉ ዜጎች እንዲሆኑ ማድረግ ስራ እየሰራን ነው። በተፈጥሮ የተቸሩ ሀብቶችን በመጠቀም በአጭር ጊዜ መለወጥ እንደሚቻልና ለዚህም ወጣቱ ያለው ሚና ከፍተኛ ስለሆነ የስራ ባህልን በማሻሻል በተለያዩ ጊዜያት በሚመቻቸው የስራ እድል ተጠቃሚ በመሆን በተገኙ አጋጣሚዎች እድልን ወደ ድል በመቀየር ኑሮን ያሻሻሉ አሉ። አንዱ አማራጭ ደግሞ ሴፍቲኔት ነው። መጀመሪያ ምንም ስራ የለኝም ነበር፣ ምንም አልሰራ። አሁን ግን ስልጠና ካወሰድኩ ስራን ከጀመርኩ በኋላ በትንሽ ብርሱ ከፈትኩ። በዛም እየሰራው ነው። ቆጠባም በቀን በቀን አራት መቶ እያረኩ ነው። በዛ ላይ ደግሞ የሆነ በጎች እሱ ባለቤት ማለት ነው፣ ገብቶ ገዝቶ እያደለበ ነው። በሱ ተጠቃሚ ሆኛለሁ። አሁን ደግሞ ብር በእቃ የማመጣበት ቤተሰብ ውስጥ ስላለ አላመጣውን እቃ፣ ለዛ ነው። ስለዚህ እሱን አሙላለሁ፣ ከቆጠበ ካወጣው በኋላ ማለት ነው። እሱን አውጥቼ ለመሙላት እሞክራለሁ ወደፊት ትልቅ ሱቅ ከፍቼ ከዚህ በላይ ማሳየት እችላለሁ ብዬ አስባለሁ። ቤቴን አስተዳድሬ በሱቁን እየኖርኩ ነው። እንግዲህ ይሄ ስራ በ2016 ነው እንደኛ ክፍለ ከተማ የተጀመረው። በ2016 አዲስ አበባ ስር ሲጠቀሙ የነበሩ ተጠቃሚዎችን ነው በቆየ ፈጬ እንዲጠቀሙ ያደረግነው ማለት ነው። ስለዚህ 2016 ነው የጀመር ነው ያነ ስንጀምር በአጠቃላይ ቀጥታ ድጋፍና አካባቢ ልማት ስራ ላይ የሚሰሩ ተጠቃሚዎች ወደ 1447 ተጠቃሚዎች ነው ስናስጠቅም የነበረው። ስለዚህ እነሱ ቆይታቸው ሶስት ዓመት ብቻ ስለሆኔ ወደ መጨረሻ ላይ ነው ወደ እኛ የወሰድ ነው። አሁን በዚህ ጊዜ እነሱ ተመርቆ ወደ ግላቸው ስራ ወይም ደግሞ የኑሮ መሻሻያ ስራ እየሰሩ ነው ማለት ነው። ዘንድሮ ነው ሙሉ ለሙሉ የተቀበል ነው። ከዚህ በፊት ከአዲስ አበባ ነው ወደኛ የተመለሱ አሉ። ወደ 1700 ተጠቃሚዎች ወደኛ ተካለው እኛ ጋር ነው ግራጁዌት ያደረጉት። ከዛ ባሻገር በዘንድሮ መርሃ ግብር ወደ 2057 ተጠቃሚዎችን ተጠቃሚ እንዲሆኑ አድርገናል። እሱም ፓብሊክ ወርክ የሚባሉት 1728 ተጠቃሚዎች፣ ዲኤስ የሚባሉት ቀጥታ ተጠቃሚዎች ደግሞ 329 ተጠቃሚዎችን ከዚህ ከፕሮጀክቱ እንዲጠቀሙ አድርገናል። ከተሞች ልማታዊ ሴፍትኔት እና ስራ ፕሮጀክት አሁን አንድ ነጥብ ሰባት ስድስት ሚሊዮን ተጠቃሚዎች ያሉትና በ88 ከተማና ሁለት የስደተኞች ጣቢያ በአጠቃላይ በ90 ሳይቶች እየተተገበረ ያለ የከተሞች ልማታዊ ሴፍቲኔት እና ስራ ፕሮጀክት በጣም በዚህ ከሚሰሩት ዋና ዋና ጉዳዮች ውስጥ አንዱ የአካባቢ ልማት ስራ ነው። እንቅስቃሴውም ጥሩ ነው፣ ምክሩም ጥሩ ነው፣ ክትትላቸውም ጥሩ ነው። አሪፍ ሁኔታ ላይ ነው ያለ ነው። የምታዩዋቸውን ስራዎች ሁሉ እየሰራ ነው። በሮቹን እኛ የገጠምናቸው በሮች ናቸው እነዚህ። እነዚህ ጌጦች እኛ ያወጣናቸው ናቸው ጌጦች ናቸው፣ በእጃችን የተለያየ ሙያ ሞክረናል። በፊት ሴንጀር ሰልጥኛለሁ። አሁን እኔ ብዙ ነገር ሰልጥኛለሁ፣ ግን መጨረሻ ላይ ለልጆች ዳቦ የማገኝበትና እለት እለት የምሸፍንበት ብዬ የመረጥኩት ይህንን ስራ ነው። ስለዚህ ይህንን ብዙ ለውጥ አግኝተንበታል ነው የምለው። ይህንንም ላደገለን ያው ክፍለ ከተማ ሁኑም መዘጋጃ ቤቱን በጣም እናመሰግናለን። የተለያየ ስልጠና ሲወዝዱ ነበረ። የኑሮ መሻሻያ ስልጠና ሲወስዱ ነበረ። መጨረሻ ላይ ደግሞ የሚሰጣቸው ስጦታም ነበረ። ስጦታቸው እና ሲቆጥቡ የነበረው 20 ፐርሰንት አንድ ላይ አርጎ የስራ ዘርፍ መርጦ ለግልም ሊሆን ይችላል በግሩፕም ተደራጅቶ ወደ ስራ ገብቶ እራሳቸው እየቀየሩ ብዙ ተጠቃሚዎች አሉ ማለት ነው። ግራጅዌት ካደረጉ ሰዎች ቀጥሎ ያሉትን ወደ ስራ ስናስገባቸው በተለይ ሁለት ሶስት ስራዎችን ለይተን ነው። አንደኛው ግሪነሪ አካባቢ ስራ ይሰራሉ። ሁለተኛ ደግሞ ጽዳት ላይ ነው የሚሰሩት። ለዛም ሲባል ደግሞ ሳይት ፕላን ሰርተን ነው የሰጠናቸው። ሁሉም የራሱ የሆነ ቀጠና አለው። የራሱን አካባቢ ሞዴል ለማድረግ ነው የሚሰራው። በተለይ ጽዳት በሚመለከት በጣም በከፍተኛ አሁን ለውጥ አሳይቶናል ማለት ነው። ጠዋት ጠዋት እንትናቸውን ለይተው ያውቃሉ። በወር ውስጥ ምን ምን ቀን እንደሚሰሩ፣ በወር ውስጥ ስንቴ እንደሚሰሩ ያውቃሉ። እሱን ጠዋት ይወጣሉ፣ ይሰራሉ። አካባቢውን አሁን ቀይረዋል። በዚህ ከሚሰሩት ዋና ዋና ጉዳዮች ውስጥ አንዱ የአካባቢ ልማት ስራ ነው። የአካባቢ ልማት ስራ የደረቅ ቆሻሻ አሰባሰብና አወጋገድ፣ የአረንጓዴ ልማት ስራ፣ የአነስተኛ መሰረተ ልማት ስራ፣ የተቀናጀ የተፋሰስ ልማት እንዲሁም የከተማ ግብርና ስራዎችን የሚያጠቃልል ነው። ስለዚህ እነዚህ የአካባቢ ልማት ተጠቃሚዎች አብዛኛው ተጠቃሚዎቻችን ናቸው። ከስድስት መቶ ሺህ በላይ ናቸው። እነዚህ ተጠቃሚዎች በአንድ በኩል እየሰሩ በሌላ በኩል ደግሞ ገቢ የሚያገኙ ከሚያገኙት ገቢ ደግሞ 20% እየቆጠቡ መጨረሻ ላይ ለሶስት አመት ነው የሚቆዩት ወደ ኑሯቸውን ወደ ማሸጋገር ወደ ላይቭሊሁድ ወይም ኑሮ ማሻሻል የሚገቡበት ሁኔታ ነው የሚፈጠረው። ጽዳት በነገራችን ላይ ለሰው ጽዳት ሲባል ትንሽ አፍላይ ይከብዳል እንጂ ስታጸጀው አንደኛ ራስሽ ትረክ ያለሽ አካባቢሽ ላይ ያለው ቆሻሻ ጸርቶ ስታዩ መሬቱ ጸርቶ ስታዩ ለራስሽ እርካታ ነው የሚሰጥሽ። ዝም ብሎ ስሙን እንትን እያለ ሰው ጽዳት ነው እያለ ወደኋላ የሚለው ነገር አለው። እኛ ምንም የተጎዳንበት ነገር እንዲያውም አካባቢ ላይ ይላል። መጥረጊያ ይዞ ሲጠርግ ሌላው እንዲህ ነው የሚመነቅረው፣ እሱ እንደዚህ ነው የሚጠርገው፣ እሱን አይተን ነው የምንጠርገው የሚሉ ነበሩና ምንም እኔ ደስተኛ ሁኜ ነው ስንሰራ የነበር ነው። አሁንም ቀጣይ የሚሰሩት ደስተኛ ሆነው ቢሰሩት እና ከልባቸው ከውስጣቸው ተንቀሳቅሰው ትኩረት ሰጥተውት የባለሙያን ምክር ተቀብለው ቢሰሩ ውጤታማ ይሆናሉ የሚል እንትናለን። የከተማ ግብርናን በማስፋፋት የምግብ ዋስትናን ለማረጋገጥ በግብርና ዘርፍ በትኩረት እየተሰራ ይገኛል። የአደጋ ጊዜ ስጋትን ለመቋቋምና ምላሽ ለመስጠት የሚሆን ስራዎችን ማጠናከር፣ የመረዳዳት፣ የመደጋገፍ፣ የአብሮነት እሴትን ይበልጥ ማዳበርና ጸጋዎቻችንን በመለየት ወደ ተግባር መግባት ወሳኝነት አለው። እነዚህ ተጠቃሚዎች ሶስት ዓመት ውስጥ ብዙ ስራ እየሰሩ ነበረ። የአካባቢ ልማት ስራ አለ እነዚያው ደግሞ የኑሮ መሻሻያ የሚባለው አለ። ሁለት ክፍል ስላለው ማለት ነው። የአካባቢ ልማት ስራ ሲሰሩ አካባቢያቸውን እያጸዱ አረንጓዴ ልማት እየሰሩ ከተማ ላይ ብዙ ውጤት እያመጡ ነበረ። ለከተማም ጥቅም ነው። ሌላ ደግሞ እነሱ ዳዳ የሆኑ የኅብረተሰብ ክፍሎች ሲጠቀሙ በቀን አንድ ጊዜ መብላት የማይችሉ ሰዎች ቢያንስ አንድ ጊዜ እንዲበላ ተደርጎ ነው። ይሄ ፕሮግራም ራሱ ሲቀረስ አላማው ላዛ ነው ማለት ነው። ከሰው ጋር መግባባትን፣ እንዴት ሰው ከሰው ጋር መኖር እንዳለበት ማለት ከአንድ አካባቢ ስትኖሪ አንድ አይነት ሰው ነው የምታየው። እንዲወጣ ስትይ ደግሞ የተለያየ ሰው ነው የምታገኘ የተለያየ ባህሪ ያለው የተለያየ እምነት ያለው እና ያንን እዛ ቦታ ላይ ተሰብስበን አሁን ስንሰራ በፍቅር ነው የምንሰራው። የሚገርምሽ ነገር ማለት ነው አሁን እየተቀላለድን በጨዋታ ሰርተን እንገባለን እና የተለየ ፍቅር አገኝቼበታለሁ ጓደኞችንም አፍርችበታለሁ። ከተለያዩ ቦታ ስለመጣን ማለት ነው። እዚህ ከገባው ጀምሮ እንግዲህ በካቦነት ነው የተመረጥኩት እና በካቦነት ተመርጬ በጣም እነሱም ይወዱኛል እኔም ወዳቸዋለሁ። ያው ያለኝን አላፊነትም እየተወጣው ዝምድናን ፈጥረናል። ትስስርን ፈጥረናል። ማንተዋወቆች ነበር። አሁን ደግሞ እንድንተዋወቅና ህብረትን እንድንፈጥር አድርገናል። የሴፍትኔት ፕሮግራም ጥቅሙ ምንድን ነው? ያገኙትን ብር ብቻ ሳይሆን የሚያገኙ ስልጠናዎች አለ። ስለዚህ ስልጠናዎች ስላለ ስልጠና በብዙ መንገድ ነው የሚያገኙ። ላይፍ ስኪል የሚባለው አለ። የኑሮ መሻሻል ላይ የሚያገኙ አለ። ገንዘብ አያያዝ ላይ የሚያገኙ ስልጠና አለ። እንዴት መቆጠብ እንዳለባቸው ብዙ ስልጠና ስለሚያገኙ አንዱ ጥቅሙ ይሄ ነው። ማለት ጽዳቱን በደንብ እንድናጸዳ እና ስራውን ወደ ተግባር እንግዲህ ገንዘቡን ካገኘን አይቀር ስራ ሰርተን አካባቢውን አጽድተን አስደስተናቸው እኛም ደግሞ ደስ እንዲለን፣ ለእይታችንም ደስ እንዲለን ያልጸዳውን አካባቢ አጽድተን ለእይታችንም ደስ እንዲያሰኝ ያንን እየተመካከልን የት የት አካባቢ መጸዳት እንዳለበት የት የት አካባቢ መሰራት እንዳለበት ይህም በውይይት ነው፣ ለእኔ ብቻ አይደለም። በቃ ተደራጅተን አብረን እንደምንሰራ ነው። አሁን እዚህ አርባ ሰዎች ውስጥ የምናወራው ማወራው ያለሁት ተደራጅተን ጥሩ ነገር ላይ እንደምናርፍ ዛሬ መጥረግ መያዛችን ሳይሆን ነገ ደግሞ ሌላ ነገር ይዘን እንደምንገኝ እስከ አንድ ሚሊዮን የቆጥበ አለ ማለት እስከ አንድ ሚሊዮን ካፒታል ያለው አለ። ይሄ ጥሩ ማስተማሪያ ነው የሚሆነን ማለት ነው። እና በዛ በተጨማሪ በባለሙያዎች ተደግፈን በእያንዳንዱ ስራ ዘርፍ ስልጠና የምንሰጥ ይሆናል። በታቀዱ የልማት ስራዎች ላይ ተሳትፎን በማበርታትና በምግብ ራስን በመቻል ሂደት ውስጥ የተረጂነት አስተሳሰብን በመቅረፍ የስራ ባህልን ከፍ በማድረግ የብልጽግናን ጉዞ ማረጋገጥ ይሻል። አሁን እኛ በተለይ ቆየ ፈጨን ለመቀየር ሞቶዎች አሉን። አንደኛ ሞቶ ሞቶዎችን ቆየ ፈጨ በጣም ክሊን እንደ ግሪን መሆን አለባት። የምን ያለን ሪሶርሳችንንም በዚህ ነው ወደዚህ ነው ትንሽ ለነዋሪ ትንሽ ለመኖር የሚስብ የምጋብዝ ለነዋሪዎች ምቹ የሆነ ጥሩ አየር እንዲተነፍሱ መዝናኛ እንዲያገኙ ብልን እየሰራን ስለሆነ የ በሰፍትነት ወደኛ ወደዚህ የታቀፉትም በዚህ ስራ ላይ ነው። በአብዛኛው እንትን ያሉትና አሁን ለውጥ አለ በጣም በዚህ ስራ ደግሞ የተቀየሩ አሉ። የዝቅተኛ ኑሮ ደረጃ የሚገኙ የወገኖቻችን ዜጎቻችን መለወጥ የሀገር መለወጥ ታሳቢ በየደረጃ ያለው የዚህ ምግብ ዋስትናና ሴፍቲኔት አመራር ታሳቢ አድርጎ በደንብ አሁን የጀመርነው ስራ በደንብ ማጠናከር፣ ስለዚህ ሽግግር እንዲያደርጉ፣ ሽግግር ላይ በደንብ መስራት፣ ሽግግር አደረጉ ብሎ ደግሞ መቆም ሳይሆን የሚመለከታቸው ተቋማት ሊንኬጅ እንዲኖር፣ ትስስር እንዲኖር፣ ቀጣይ ህይወታቸው ላይ አወንታዊ አስተዋጽኦ በመፍጠር ህይወታቸው እንዲቀየርና ዘላቂ ገቢ ዘላቂ የኑሮ የተሻሻለ ኑሮ ደረጃ እንዲኖራቸው ማድረግ ይጠበቃል። ከፌደራል እስከ ወረዳ ያለው መዋቅር በዚህ ላይ አቶ ትኩረት ሰጥቶ ቢሰራ ይሄ በጣም የተቀደሰ አጀንዳ ስለሆነ ዋናው ነገር እነኚህ ሰዎች አቅማቸው በጣም ደካማ ናቸው። ግን ምንድን ነው ከተወሰነ ዓመት በኋላ እራሳቸውን ችለው ሌሎችን የመቻል ነገር ማስጨበጥ ቀላል ስራ አይደለም። ከኛ የምጠበቀው በጣም ብዙ ነገር ነው። እንደ አጠቃላይ እንደ መዋቅሩም ካየን መዋቅሩም ከተረጂነት ወደ ረጂነት የሚል ሞቶ የያዘ ስለሆነ እሱን ከግብ ለማድረስ ሁላችንም ቤኔተጋ መልካም ነው። የአካባቢ ልማት ስራ ላይ ብቻ ፎከስ አድርጋችሁ መጠበቅ ሳይሆን ያለን ከአራት ሰዓት ውጭ የማንገደድበት ሰዓቶች ላይ በርካታ ስራ በመስራት ህይወት መቀየር ይቻላል። ቤተሰብ መቀየር ይቻላል። ቤተሰብ ከተቀየረ ሰፈር ይቀየራል። ሰፈር ከተቀየረ ቀበሌያችን ይቀየራል። ቀበሌ ከተቀየረ ወረዳ ይቀየራል። ወረዳ ከተቀየረ ክፍለ ከተማ ይቀየራል። ክፍለ ከተማ ከተቀየረ ከተማ ይቀየራል። ከተማ ከተቀየረ አገር ይቀየራል። እናንተ በራሳችሁ ህይወት ላይ ሰርታችሁ ራሳችሁን ከለወጣችሁ ድህነት የሚባለው ነገር ከዛ እንወጣ እና ሁላችንም ወደ ብልጽግና እንሄዳለን።